ስላሙ አሌይኩም ወረህመቱላህ በረካቱሁ ውሱ ወአለይኩም ሰላም ወረህመቱላህ በረካቱ ወንድም አገኝ እንዴት ነህ አልሀምዱሊላህ እንዴት ነህ ሰላም ነው ሁሉም አማን ሁሉ ጤና አላህ ይጠብቅህ በጣም ምርጥ አድናቂህ ነኝ እንዲያው አንዲት ግጥም እንድልልህ ፈልጌ ነበረ ደስ ካለህ እሺ እስማ መልዕክትም አለኝ በዛው

ውሱ እና በጣም ደስ ብሎኛል። እዚህ ቤተ መግባቴ ያው ያለ አዳቡ ሌላ ነገር አሰማሁኝ። አልሐምዱሊላ እና ሁላችሁም እንዴት ናችሁ? ውሱ አንድ ጥያቄ አለ። የመጀመሪያ ጥያቄው ላስከትልና በመከተል ከተቀበልከኝ መልክት አለችኝ። አንድ አንቻሩ አካባቢ ገዳም ሸህ ገዳም ትንሽ ችግር ላይ ነው ያሉትና እዚህ ላይ ያሉ የማዳም ቅመሞች አፋልጉኝን እንትን እንዲሉ ይፈልጊኝ ቀበለኛለህ ምን አፋልጉኝ ማለት አንዲት ሼህ ገዳም ያው ታውቃቸው ይሆናል፣ ትንሽ አንቻሩ አካባቢ ከ35 እስከ 40 ደረሶች አሏቸው። እና ልጃቸው ሳውዲ አረቢያ ሄዳለች ለስራ ጉዳይና እንደሄደች አረቦቹ ጋር ትንሽ የሆነ ችግር ይፈጠራል ይመስለኛል በሰዓቱ። ከዛ ልጅቷ ነይማ ሰይድ መሐመድ ትባላለች። ነይማ ሰይድ መሐመድ የሸ ሰይድ መሐመድ ልጅ ናት። መሐመድ ልጅ አዎ እና አሁን ምን አለ መሰለህ ሁሱ፣ እኔም ፕሮሞሽን እየሰራሁ ነው። ፎቶ አለኝ እዚህ ከፈለጋችሁ ፎቶዋን የፈለገ እልክላችኋለሁኝ። እንዴት እንደሆነ አናውቅም፣ ጉዳዩንም። ሰር ናቸው ግን አላውቃቸውም። ገዳም ነው፣ ወንድማሽን አንቻሮ እሺ ቀጥል በቃሽ። ያው አንተ ታቋላ። በጥቅሉ ያው በውስጥ መስመር ከቻላችሁ ስለ ልጅቷ ጉዳይ በደንብ ማጥን የፈለገ ደማ ደማከሴ ምንድን ነው እንዴ? ደማከሴ ማለት የምች ምት ለተምቶቹም የሚሆንና አደማከሴ ምን ነው ደማከሴ። ጥያቄ እንደ አዲስ አመጣብሽ። ያው ቅድም ስትገጥመው እንዳጋጣሚ ይሄን ቃል መጀመሪያ እየሰማሁ። የት ነው የሚገኝ? አላህ እኛ አካባቢ ቆላ አካባቢ ይገኛል። በደንብ ምን ላይ እሺ አካባቢ አካቢ ዛፍ ነገር ነው እሱ መድኃኒት ነው። ለምች ምናምን መድኃኒት የሚቀቡት ነው። እሺ እሺ እና ልጅቱ ጠፍታባቸው ነው ማለት? አዎ ልጅቷ ጠፍታባቸው ነው። እና የቻላችሁ የቻላችሁ ሰዎች ሳውዲ ላይ የምትገኙ የተለያዩ ሰዎች ካላችሁ የዚችን ጉዳይ የእሳቸውን ጉዳይ እንደው እንደንትን ገንዘብ አይደለም ህይወት ነው እና የፈለጉት አሁን ለማስቀራት ራሱ ከባድ ሁኔታ ላይ ነው ያሉት። ልጄ ልጄ እያሉ ብዙ ደረሶቻቸው ተቸግረዋልና እንዳይበተኑባቸውም እኛ ጥረት እያደረግን ነው። ኢንሻአላህ ከሆነ እንግዲህ አንድ አመት ጦሩናታል ከጠፋች የሚባለው እንግዲህ እያፈላለግን ነው። ሁሱ በዚህ አጋጣሚ አለኝ በቃ፣ እሱን ምን ታደርጋለህ። ፖስተውና የግዴታ ለማፈላለግ እስከሆነ ድረስ ይችላል። ከእናድረሽዋ ምናምን ላገኛት ሰው ደግሞ ስልክ ቁጥር አስቀምጡና እዚያው ላይ ቀሽር ያደርጉ። ይቺ ልጅ ናት ያው እንድታዩት ሁላችሁም የምታውቃት አላችሁ። አረቢያ ላይ የት ነው ያለችው? ጅዳ ነው አ ጅዳ አካባቢ ነው ማለት፣ ከጅዳ ወጣ ያለ አካባቢ ነው ያለችው ነበር ያሉት። ያው አካባቢውን በግልጽ ኤጀንሲው ነው በደንብ እንትን ያለው። አሁን ገና ኤጀንሲውንም ወጥረን እያያዝን ነው። አንዴም ታማለች በሚባልበት ሁኔታ ምን ደረጃ ላይ እንዳለች ምንም የሚያውቁት ነገር ስለሌለ በጣም እዚህ አካባቢ እንደዚህ አይነት ነገር ሲገጥመኝ የመጀመሪያ ነው እና ይህን ውስዋ ለሌላ ነገር አይደለም። ሌላ ውዱ ውዱ እያደረግ ውሃ ወደ ጉሮሬ ቢገባ ረመዳን ልፈታለሁ ወይ? አይበላሽም። አውቀህ ሆን ብለህ እስካልዋጥከው ድረስ አምልጦ ቢገባ አይበላሽም። ሰው ነው ማህራብ ወንድሜ የሀገር ልጅ ጉዳይ ኢንሻአላህ። እንግዲህ በዚህ ጉዳይ ላይ በቅርቡ እንመጣለን። አንተ ቤት ጋር ግሩፕ ሰርተን ያለውን ነገር እንድታሳውቅልንና አንተ እንድትለንም እንፈልጋለን፣ እንድትተባበረን። በቃ አላህ ያስገኛት፣ ያ ረብ። ያያችሁ ልጆች ካላችሁ አፈላልጓት፣ ጀዳ ላይ እንጠቆቃለን። ልቦ አንተ ፖስት አድርገው፣ እሺ ቪዲዮ ስራና ልጆች፣ አዎ ልጆች ሼር ታደርጉለታላችሁ። ከተገኘች ማልባት ነው ካለ እንተን ድራት

ወአለይኩም ሰላሙ ረህመቱላሂ ወበረካቱ ጥያቄ እኔ እዚህ ይሰራ ነበርና አስሬ ዘካተል ፈጥሮ ሰጣለሁ አለች እኔ ደግሞ እየሰራ ነው ይቻላል ችግር የለም እሷ ብቻ ትስጥ እኔ አልስጥ ይቻላል መስላት ይችላል እሺ ወንድሜ ደሞ ታሟል አልጾመም ነበረ እና ብር ነው የሚሰጠው ወይስ ግዴታ መጨረስ አለበት? ጾሙን መጨረስ አለበት። ከታመመ በሚሻለው ጊዜ ጠብቆ ይጹ ከመን ካነ ሚንኩም መሪዳን ወዒደቱ ሚን አያሚን ኡኸር እንዳሎ፣ ከእናንተ በጾም ቀን የታመመ ሰው ካለ እነዚህ ቀናቶች ቁጥሮ በሌላ ቀን ይጹም ብለ ያ ነው። እሺ ጀዛካላ ኸይር። ሰላም ነውስ? ደናኛ አልሐምዱሊላህ አለን አልহামዱሊላ ያኔ ማጠየቅ ፈለኩኝ እንተን ቁርአን ውስጥ ያለው እንት እሺ ሱረቱል በቀራ ላይ ወኢዝ ቁልና ሊል መላኢከስ ፈሰጅ ሊአደም ፈሰጁዱ ኢላ ኢብሊሳ ወከ ምንድነው እዛ ጋር ሚነል ካፊሪ ሊልና ከዛ እዛ ሱረቱል ካፍ ላይ ደግሞ ሚነል ጂኒ ምናም ይላል ማለት የሁለቱ ሉይነት ምንድነው ጅን የሚለው ማንነቱ ነው። ምንድን ነበር ከተባለ ጅን ነበር። ካፊር የሚለው ደግሞ ባህሪው ነው ወስፍ ባህሪየሁለቱ ልጅነት ሚንልጅን የሚለው ማንነቱ ነው። ምንድን ነበር ከተባለ ከነ ሚንልጅን ከጅን ጭፍሮች ነበረ። ፈፈሰቀ ን አምሪ ረቢህ ከጌታው ከአላህ ትእዛዝ አመፀ። ያ ማመፁ ምን ተብሎ ተጠራ ከተባለ ሱረት ልበቀራ ላይ ከነ ሚንልካፊሪ ከካህዲያኖች ሆነ የሚለው ማለት ነው። እዚህ በዚህ አንድ ልጨምር ነው። ያ ምንድነው ሱረቱል ሂጅር ላይ መሰለኝ አቆየኝ ምናምን ሲለው ለአላህ ኢብሊስ ማለት ነው። እና ራሱ ያን የነበረ እንትን ነው እስከ ቂያማ የሚቆየው ወይስ የእሱ ዝርያዎች ናቸው የሚቆዩት እስከ ህንሳ ይለት። ሌሎቹ ሟች ናቸው። ጅኖች ሟች ናቸው ልክ እንደኛ። እሱ ግን ለመና አቆየኝ። እሱ ብቻ ነው። አቆየኝ ብሎ ለመነ። እሱ የጠየቀው የሚገርማቸው እስከ መቼ ድረስ ነበረ፣ ኢላ ዮም ዩብዓሱን አለ አይደለ? ሰዎች እስከሚቀሰቀሱበት ቀን ድረስ ያ ማለት ሞት እንዲዘለው ፈልጎ ነበር። የምንቀሰቀሰው እንግዲህ ዓለም ከተፈጸመች በኋላ ነው አይደለ? እስከዛ ድረስ መቆየት ፈልጓል። አላህ ግን ይሄን አለ ዓለም የምትፈጸምበት ቀን የዛኔ ነው የሚሞተው። ዓለም በምትፈጸም ጊዜ ሰይጣን እንደሚሞት ማስረጃ ለው ሲናገር ምን አለ? በመለከቱም ላይ ተነፋ፣ በሰማያትና በምድር ያለ ከድንጋጤ የተነሳ ይሞታሉ። በሰማያትና በምድር ያለ ሁሉ ይሞታል። ምድር ላይ ነው አይደለ? አዎ። ስለዚህ ዛኔ ነው የሚጠፋው ማለት ነው። ኩሉ ምን عليها فان አለ በእርሶ ውስጥ ያሉ ሁሉ እንዳለ ይሞታሉ። በሰማይና በምድር ውስጥ ያሉ ወይ ወቃ ወጅ ረብከ ዘል ጀላል ወል ኢክራም፣ የክብርና ልቅና ባለቤት የሆነ ጌታ አምላክ ፍቻ አስቀር አለ። ስለዚህ በሰማይ በምድር ያሉት ይጠፋል ሲል ጊዜ አላቂዎች ናቸው ሲል ሰይጣንም አብሮ የሚጠፋ ይሞታል። እሺ አንድ የፈትዋ ጥያቄ ጀምር ይቻላል። እሺ እንትን አሁን ለምሳሌ የእንትን ቢሆን ለምሳሌ በኡዝር ያለው ሰው በአካሉ ማለት ነው ለምሳሌ እግሩን አይሰ እግሩን ጀስታውን ጤነኛ ያልሆነ ሰው ምናምን እና በውቀት በውቀት ይበልጣል እና እሱ አሁን ማሰገድ ይችላል።